የህዝባቸውን ደህንነትና የአካባቢያቸውን ሰላም ለመጠበቅ ዝግጁ መሆናቸውን የአማራ ሳይንት ወረዳ ሚሊሻ አባላት ተናገሩ። ከጊዜ ወደ ጊዜ እየተሻሻለ ለመጣው የክልሉ ሰላም ሚሊሻዎች ከፍተኛ አስተዋጽኦ እያበረከቱ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ አስታውቋል። አሊ መር በደቡብ ወሎ ዞን አማራ ሳይንት ወረዳ ወታደራዊ ስልጠና የወሰዱ የሚሊሻ አባላት ስልጠናቸውን አጠናቀው ተመርቀዋል። የሚሊሻ አባላቱ የህዝባቸውን ደህንነትና የአካባቢያቸውን ሰላም ለመጠበቅ ዝግጁ መሆናቸውን የገለጹት ብዙ ወንድሞች ያስነጥቀናል። ብዙ ንብረት ያስነጥቀናል። ብዙ ድርጊት ተፈጥሩብናል። ቀበሌያችን ላይ ባረባ ውሪ ከእኛ በታች የወልደርናቸው ልጆች በመደራጀት ጨርሰውናል። ስለዚህ አሁን የማይጠቅም ሌቦች ሆኖ ስላገኘ ናቸው ተደራይተን ከአሁን ጀምሮ እንኳን ሌባ ምንም ሀገራችን አትለቅጥም እንደ አማራነታችንን ቦታችን እናስከብራለን የሚል ከዛ ገብተናል። ከአሁን በኋላ ለሌላውም ቀበሌ እራይ አሁንን እንቀርባለን። ስልጠናና ብቃቱን በደንብ ተሰጥቶናል። በደረሰብን ጥቃትና ችግር ሁኔታ አሁን ቁርጠኝነት ወስደን እየተንቀሳቀስን ነው። ይህን ጽንፈኛ አስተሳሰብ በያሉበት አዲነን የራሳችን እርምጃ ልንወስድ ቁርጥ ዓላማ ይዘናል። ምክንያቱም ዴካሞች ሁሉ ስተመታፈን ሁሉ የደረሰብን ጥቃት ስላለ ይሄን ወደፊት በአይናችን ቀርቶ በጆሮችን እንድንሰማው እኛ አንፈልግም። ሌላው ቀርቶ አጎራባሽ ቀበሌ ጋር ተደራይተን እየተናበብን ነው የምንሰራው። የወረዳው ሰላም እንዲሻሻል በተደረገ ጥረት አበረታች ውጤት መመዝገቡን የገለጹት የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊ አስራ አለቃ ማሞ ወንድም ነው። ለተገኘው ሰላም የሚሊሻ አባላቱ ሚና ወሳኝ እንደነበርም ጠቁመዋል። ስራቤታችንም ሰላም አስከበሩም በጥምር ሆኖ በሁሉም ቀበሌዎች ይቷል። ከዛ አንጻር አሁን በሀያው ላይ ነጻው ያወጣበት ነገር ነው ያለው እና የስልጠናው በየ ቦታው እየተካሄደ ነው። ይህ ጽንፈኛ የምትለው ኃይል ከዙ አካባቢ የተመነጨ ነው። ስለዚህ ከመነሻው የት ቦታ ወዴት እንደሚሄድ መውጫ መግቢያውን ስለሚያውቁት ለሰላሙ አጋዥ ናቸው። አርሶ አደሩ ያለምንም ስጋት ያለምንም የጥይት ተኩም ጭወት ሳይሰማ ከሱን የሚከስበት እርሻውን የሚያርስበት ፕላስ አርሶ የሚያመርትበትን ሂደት እንዲያካሄድ ዝግጁ እያደረግን ነው ያለው። የዞኑን ሰላም ለመመለስና ዘላቂነቱን ለማረጋገጥ የሚሊሻ አባላት ከመከላከያ ሰራዊትና ከሌሎች የጸጥታ ኃይሎች ጋር በመቀናጀት እየሰሩ መሆኑን የተናገሩት ደግሞ የደቡብ ወሎ ዞን ሚሊሻ ጽፈት ቤት ኃላፊ ኮሎኔል አባተ ደምሴ ናቸው። ከአጀግናው መከላከያ ሰራዊታችን ከአድማ መከላከል ጋር ባይሆን በመሆን በርከተ መስዋዕትነትና ጥሩ አስተዋጽኦ እያደረጉ ካሉን የደቡብ ወሎ ዞን ቀበሌዎች አብዛኞቹ በሰላማዊ መንገድ ስራቸውን የተደረጉ ወረዳዎችም ነጻ ሆኖ ከጊዜ ወደ ጊዜ መሻሻል የጸጥታ ሁኔታ እየመጣ ያለበት ሁኔታ ነው ያለው። በዚህም የሚሊሻዎች ዋጋ በጣም ከፍተኛ ነው። ከሌላው ሰላም አስከባሪ ጋር ተቀናጅተው ይህን ጽንፈኛ በአጭር ጊዜ ከዞናችን ጥርግርግ አድርገን የምናባረርበትና የምናስወግድበት ወደ ነበረበት ዞናችንም ወደ ነበረበት የልማት እንቅስቃሴ ይመለሳል የሚል ሙሉ እምነት አለን። የክልሉ ሰላም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ያነሱት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ደጀኔ ልመንህ ክልሉን ወደ ተሟላ ሰላም ለመመለስ በትኩረት እየተሰራ መሆኑን ተናግረዋል። የሰራዊታችን የማድረግ አቅሙ በጣም እየጨመረ ነው። ይህን ጫካ ገብቶ እየታገለ ያለውን ጽንፈኛ በትክክለኛው መንገድ እያስተካከለን እየመጣ ያለው ጠቅላላ ማህበረሰቡ ይህ ጽንፈኛ ያደረሰበትን ግፍ በመቃወም ለሰላማችን ዘብ እንቆማለን በሚል ነው። የጸጥታ መዋቅሩ ይህን ያህል እየተንቀሳቀሰ ያለው በአካባቢው ላይ ከፍተኛ ግፍ የተፈጸመበት አካባቢ ነው። ይህን አካባቢ ግን በቀን ከዚህ በኋላ ሰላማችን እንፈልጋለን፣ ልማት ነው የምንፈልገው የሚል ከፍተኛ ተነሳሽነት ያለው ነው። ሚሊሻ እያስመረቅን ያለ ነው። እየተሰሩ ያሉ ስራዎች በጣም ውጤታማ ናቸው። ይህን ውጤታማ ያደረገው ደግሞ ህዝቡን ባለቤት የማድረግ ስራ፣ የፖለቲካ ስራ እየተሰራ ነው። የዜግነት ስራ እየተሰራ ነው። ለክልላችን ሰላም ለቀጣይ መረጋገጥ ህዝባችን የማይተካ ሚናለ። በሚሊሻ አባላቱ ምረቃ ስነ ስርዓት ላይ በመከላከያ ሰራዊት የሰሜን ምስራቅ እዝ የ ስምንት መቶ አንደኛ ኮር አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌ፣ የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ኢማም፣ በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ሙሐመድ አሊን ጨምሮ ሌሎች የዞንና የሳይንት ወረዳ የስራ ኃላፊዎች ተገኝተዋል።